ቅመም እኮ ነው ያምሻል። አልለቅሽም። ምን ታመጫለሽ? ይሄን ምን አደረኩኝ? ሄድና ተማታ አላልኩትም። በር ክፈት ነው ያልኩት እንጂ አንቺ ተረገምሽ። ከመቼ ጀምሮ እንደዚህ ሆንሽ? አንቺ፣ እናንተ አስመሳዮች። ምን ልትሆን መጣ ደግሞ። እዚህ ምን ትሰራለህ አሁን? ውጣ። ቆይ፣ ለምንድን ነው የማትመለሺው? በእኔ እንድትከፍሚም አልፈልግም። ቆይ፣ በዚህ ልክ እንዴት እንዲህ ያለ ነገር ታደርጊያለሽ ጤና ምን እያደረግሽ ቆይ? ምን ለማድረግ እያሰብሽ ነው? ምን አሰብኩ? በግድ ካላፈቀድከኝ ብሎ መገድ አይደለም እንዴ? አንተና እሷ ምን የሚወራ ነገር አላችሁ? ፖሊሶች ንገዳቸው። ብቻ ከዴቭ አጠገብ ዞር አድርግልኝ፣ ላያት አልፈልግም። እሷን መጨረሻ ነው ሚሆነው። ዓይኖች ይሸን እያየሁ ቢመሽም ቢነጋ፣ ምን ያህል ደስተኛ እንደመሆን ታውቂያለሽ? ለሁሉም ጊዜ አለሁ። ትንሽ እንጠብቅ እንጂ ነገሮች ይስተካከላሉ። ፈርቼ ነው የሚመስል። እሺ ተናገሪ፣ ምንድነው የፈለግሽው? ሌላ ብር እጨምርልሃለሁ፣ ያችን አዴይ ውሰድልኝ። ወዴት ነው ደግሞ መወስድድ? አላቅም፣ ብቻ ከዴቭ አጠገብ ዞር አድርግልኝ፣ ለአያት አልፈልግም። እና ሺ ጨለው። አደይና ዴቭ ፍቅራቸውን ለማስቀጠል ብዙ ፈተናዎች እየገጠሟቸው ነው። ከነ ፍቅር ቤት ሆነው በድብብቆሽ ሁለታቸው መነጋገር ቢጀምሩም ከታለም አይን ግን መሰወር አልቻሉም። ዛሬ ላይ ደግሞ የንፍቅርን ቤት ተሰናብታ ከወጣች በኋላ ዴብ እየናፈቀችው ስለሆነ እየተመላለሰ አዴይን ያገኛታል። ዛሬ ላይ ወደ ውጭ እንውጣና እንዝናና በማለትም ከአደይ ጋር ጥሩ ጊዜ እያሳለፉ ነው። ሆኖም እታለም ድንገት ተከስታባቸው ፊታቸው ድቅ እንብላለን። አዴይም በመደናገጥ እታለምን እየጠራቻቸው ነበረ። እታለም ብቻ አደይ የዛ ቤት መውጣቷ ወይም ከዴብ ጋር አሁን ያላቸው መቀራረብ ምናልባትም ለዚህ ምቹ አጋጣሚ እንዲፈጥርላት ይሆናል ስራትታ የወጣችው የሚል ግምትም ይኖራታል ብዬ አስባለሁ። ለማንኛውም ግን ሰራተኛዋ አደይ ክፍል አንድ መቶ ሀያ ሁለትን እንመለከታለን። በባለፈው ክፍል እንደተመለከትነው አሹ ታለም ላይ ጉዳት አድርሶባት ነበረ። ማለትም የሆነ ሌላ ሰው እያሯሯጣቸው አድርገው ቲናና ፍቅር በነገሩት ነገር እሱ ራሱን ከጥቃት ለመከላከል ሲል የሰነዘረው ዱላ እታለም አናቷን ብሏታል። ይህን የእታለምም ወደሆኑ ተዘርረው ይወድቃሉ። ሆኖም እንደምንም ተሯሩጠው እርሳቸውን ከወደቀችበት እንዲያነሷትም ይደረጋል። ሆኖም አሹ ለምንድነው እንደዚህ ያደረግከው በማለት እየወቀሱት ነበረ። አሹም እንዴት እናት ላይ እንደዚህ አይነት ስራ ይሰራል በጣም ይቅርታ በማለት ጉልበታቸው ስር ተደፍቶም ይቅርታ ይጠይቃቸዋል። እርሳቸውም በኋላ እንነጋገራለን በማለት ነገሩን ከስር መሰረት ማወቅ ስለፈለጉ ባሹ ምንም ነገር አልተቀየሙበትም ነበረ። ሆኖም እሬታ አጋለጠቻቸው ጀምራ፣ ፍቅር እናቴን ልትገድላት ነበረ እያለች አሹ ላይ መንጨርጭሯን ቀጥላብታለች። ሆኖም ሪታ እራሳችሁ ናችሁ ሁለታችሁም ተንኮለኞች፣ አሹን ወንጀለኛ ለማስደረግ ሰው የመጣ በማስመሰል እርስ በርስ እየተሯሯጣችሁ ወደዚህ ድርጊት የከተታችሁት በማለትም ላሹ ጥብቅና በመቆምም አሹን ነጻ ታዋጣዋለች። ይህንን ተከትሎም ፍቅር ለካንችነሽ አይደለ እናቴን ልታስገድዪብኝ ነበር እያለችም ሁለቱም መጨቃጨቅ ይጀምራሉ። ሆኖም ፍቅር የተመካከሩበትን አጋጣሚ ወደኋላ ኋላ መለስ ብላ ማስታወስ ትጀምራለች። ማለትም አሹን ወንጀለኛ እናስደርገው የሆነ ሰው እንደመጣ አድርገን እንንገረው ና ከዛ ግርግር ንፍጠር በማለት መክራት ነበረ። ይህንን ተከትሎ ፍቅር በሀሳቧ ተስማምታ ገደል ገብታለች። ሆኖም እናቷን ባልተገባ ነገር አጣት ነበረ። ሪታም እኔ ታለም እየመጣች እንደሆነ ያየሁት ነገር የለም። ለማንኛውም ግን እኔናንችኮ አንድ ላይ የተስማማንበት ጉዳይ ነው፣ በቃት ጨቃጨቅኝ አለቻት። በዚህም አሹ ተናዶባት እንዴት እናት ላይ እንደዚህ አይነት እርምጃ እንዲወሰን አደረጋችውኝ እያለም እሷን አሌሽ ብሏታል። እዛ ግቢም እንድትባረር እየገፋፋት ነው። ቲና ግን ዴቭን ፍለጋ እዛ ቤት መመላለሷን ቀጥላበታለች። በተለይ ደግሞ አደይንና አሹን ወንጀለኛ ለማስደረግ ያልሄደችበት ርቀት የለም። ዛሬ ላይ ግን ተባኖባታል። ታለምም ለምንድን ነው እዚህ ቤት መመላለስ ያበዛሹ? በቃ አትምጭብኝ፣ ብላታለች ሊዲያ እና ዴቭ ናፍቆኛል አላለቻት። ሊዲያ የለችም ስንት ዘመኗ ነው፣ ዴቭንስ ቢሆን በምን ምክንያት ልትፈልገው ትቻለች? በማለትም ታለም ራሷ የቲናን መምጣት እንዳልፈለጉ እየተናገሩ ነው። አደይም ከለምለም ጋር ሆና ልመለስ ወደ ስራ ታለም ከማለደች እንግያለች እየነገረቻት ነበረ። ለምለም ወደዛ ቤት መመለሱ ጥሩ አይመስለኝም። ለማንኛውም አዴ ቆም ብለሽ አስቢበት በማለት እየነገረቻት ነው። አዴይም ምናልባትም እኔ በዚህ ከከተልኩና ዴብም በዛ ሁኔታ ከሆነ እሱን ላጣበት የምችለው አጋጣሚ ልፈጠር ይችላል አለቻት። ለምለምም ብዙ በወንዶች ተስፋ ማድረግ ጥሩ አይደለም። ለማንኛውም ግን ዴብ እንደዚህ ያደርጋል ብዬ አላስብም አለች። ወደኋላ መለስ ብላም ቤላና በለምለም ፍቅር የነበረውን አስተዋጽኦ ማስታወስ ትጀምራለች። ማለትም ሁለታቸው የቀለበት ስርዓት ሲያደርጉ ዴቭ ነው ይህንን እንዳደርግ የረዳኝ በማለት በወቅቱ ኤላ ሲያመሰግነው እንደነበረ ማስታወስ ትጀምራለች። ብቻ ግን ዴቭ በጣም መልካም ሰው ይመስለኛል እያለችም እያደናንቀችላት ነው። በዚህ መካከል እሱን እያወሱ ባሉበት ሰዓት ነበር ባቡር የነበር የመሰላት በኪ መጣ አለቻደይም በሩንም ስትከፍተው ዴቭ ነበረ እንዴት መጣሃለች ምክንያቱም ስለ እሱ ሲያወሩ ስለ ቆዩ ምናልባትም ሁለታቸው የተነጋገሩትን ነገር ይሰማብኛል የሚል ስጋትም ስለነበራት እንዴት መጣህ ይባላል እንዴ ናፍቀሺ ነው እኮ እያለም ሰላምታ ተቀያየሩ ሮማንም ትመጣለች እንግዲውስ ሮምዬ አንቺ ከመጣሽ ከለምለም ጋር ተጫወች እኔና ዴቭ ግን ወደ ውጭ እንውጣ በማለትም ይዟት ይወጣል ዴቭም ፍላጎቱ ምን እንደሆነ ለአደይ የገለጸላት ነበረ። ማለትም በአንድ ቤት ተከራይተው ህይወትን ማስቀጠል እንዳለባቸው እየነገራት ነው። አደይ ግን ሳንጋባ በፍጹም አንድ ላይ አንሆንም፣ ዛሬ የሰራ ነው ስህተት ነገ ዋጋ ያስከፍለናል፣ ለማንኛውም ዛሬ ላይ አብረን የምንሆንበት አጋጣሚ የለም በማለትም ለዴቭ ነገረችው። ዴቭም አንቺ ደስ የሚልሽን አደርጋለሁ በማለትም ቃል ገብቶላታል። ታዲያ በዚህ ሁኔታ ፍቅራቸውን እየተገላለጹ አብረው የሚሆንበትን ቀንም በጉጉት እየተጠባበቀው እንደሆነ እየገለጸላት ነው። በሌላ በኩል ቅምጥል አሁን ላይ ከንጉስ ጋር በተፈጠረው ቅራኔ ራሷን በመጠጥ ለመደበቅም ጉዞ ላይ ነበረች። ሆኖም ከባቡሬ ጋራ ተገጣጥማ ለምንድ ነው አንቺን የመሰለች ልጅ በመጠጥ የምትደብቂው? አትጠጭ ነው የምልሽ፣ ለም በዚህ ልክ ተስፋ ትቆርጫለሽ እያለም እየነገራት ነው። እሷም ለንጉስ የማልሆንበት ምንድ ነው ምክንያቱ? እኔ በምን አንሳለሁ፣ ወይስ አልመጥነውም እያለች ብቻ ለራሷ የሰጠችው ግምት እጅግ በጣም አስቸጋሪ ነው። ባቡሬም ከዚህ ስሜቷ እንድትወጣ እየመከራት ቆይቶም ወደ ቤት ሲመለስ የተፈጠረውን ነገር ለለምለም እየነገራት ነበረ ቅምጥል ከንጉስ ጋር በተፈጠረው ቅራኔ የማይሆን ውሳኔ ልትወስድ ነው በማለት እየነገራት ነበረ። ይህኔ ለምለም መክሪያት ሳበቃ እንዴት ተመልሳ ከዛው አን ማጠንከርና መበርታት ይኖርባታል እያለች እየነገረችው ነበረ። ባቡሬም እሷ ካሰበችው ውጪ መቼ የሰው ሀሳብ ትሰማና፣ ቅምጥል አስቸጋሪ ጸባይ አላት በማለት እየገለጸላት ነበረ። አሹም እታለም ላይ በተፈጠረው ነገር ይቅርታ እንደው እኔ እኮ የሆነ ሰው እየመጣ መስሎኝ ሳላስተውል የማይሆን ነገር አደረግኩ በማለት ይቅርታ ይጠይቃቸዋል። እርሳቸውም ይገባኛል አሹ! እንግዲህ እኔ ከበደልኩህ አይበልጥምና እኔም ይቅር ብያለሁ። ለማንኛውም ግን አንዳንዴ የማይሆን ውሳኔ ከመወሰን በፊት ነገሮችን አስተውለህ መመርመር ይኖርባል በማለት እየነገሩት ነበረ። አሹም ከእንግዲህ በኋላ አስተውዬ ሳላይ የማይሆን ውሳኔ አልወስንም በማለት እየነገራቸው ነው። ሆኖም አሁን ላይ ምንም እንዳልተቀየሙትም ይገልጹለታል። እኔና ያደይ ሌላ፣ ይሄ ሌላ። ለማንኛውም እናት ላይ እንደዚህ በማድረጌ እጅግ በጣም በራሴ አዝኛለሁ በማለት የጥፋተኝነት ስሜት እየተሰማው ራሱንም እየወቀሰ ነበረ። ሆኖም በመጀመሪያ እሬታ የቲክቶክ ቪዲዮ እንስራ እያለች እንደተለመደው ቪዲዮ እንዲሰሩ ብትጠይቀውም እሱ ግን እታለም ላይ ጉዳት አድርሽ እንዴት ነው የቲክቶክ ቪዲዮ ልቀርጽ የምችለው እያለ እምቢ ብየው ብሏት ነበረ ከይቅርታ በኋላ ግን እንደተለመደው ጭፈራቸውን ቀጥለውበታል። እታለም ቢዛ እንደመረዘቻቸው ካወቁ በኋላ አሁን ላይ ስልክ በመደወል ምንሆነች ነው እንደ ወጣች ቀረሽ እሷ አትመለሽም እንዴ ብለዋታል። እሷም እንደምትመጣ ተናግራለች። ታዲያ ለልጃቸውም እንደዛ መርዛንማ አልቃትም ዋጋዋን እሰጣታለሁ በማለት እየፎከሩና እይዛቱባት ነበረ። ቤዛ ወደ እዛ ቤት ትመጣ ይሆን? ቲና በተደጋጋሚ እዛ ቤት መመላለስን አዘውትራለች። ና ዛሬ ላይ ደግሞ ወደ ውጭ በምትወጣበት ሰዓት አዴና ዴቭ እየተዝናኑ ሳለም ክፉኛ ይገጣጠማሉ። አሁንም ዴቭ በማለት ዘላት ስማለች። አዴም ቲና ግን ምን እያደረግሽ ነው አለቻት። ምንም ዴቭ እወድሃለሁ በማለት አሁንም እንደምትወደው ትገልጽለታለች። እሱም አትከታተይ ነው የምልሽ ለምን አትተኝም እያለን በጣም ተማሮባታል። ይህንን ተከትሎም አደይ ቲና ግን ለምን አታርፌም አለቻት። ታዲያ እነሱ ጋር ከተለየች በኋላ ግን ከደመቀ ጋር በመገናኘት አደይ ላይ የሆነ ነገር አላደረክም አለችው። ምንድነው የምትፈልገው ምን ላደርግልሽ አላት። አሁንም ተጨማሪ ገንዘብ ካመጣችለት በአደይ ላይ የፈለገችውን ሊያደርግላት እንደሚችልም ቃል ይገባላታል ሆኖም ቲና ከተለየችው በኋላ ግን ቆይ ይሰራላታለሁ እኔ የምፈልገው ገንዘብ ነው ብቻ እንደምንም ብዬ ልቀበላትና ከዛም አደይ ላይ የማደርገውን አውቃለሁ በማለት ወደፊትም ሊሸውዳት እንደፈለገ የጓደኛው ለንጉስ እየነገረው ነበረ ንጉስም ቅምጥል ፊቱን ካዞረችበት በኋላ አሁን ላይ እየተቆረቆረ ይገኛል ማለትም እሷን ይቅርታ ጠይቆ ወደ ነበረ የፍቅር ህይወታቸው መመለስ ስለሚፈልግ እንድታናግረውና ፊቷን እንድትመልስለት እየጠየቃት ነበረ። እሷም ተወኝ በቃ ከዚህ በኋላ ምንም ነገር እንዳታናግሬም በማለት ክፉኛ አኩርፈዋለች። አደይና ዴቭም ወደ ውጭ በመውጣት መንገድ ዳር ተቀምጠው ፍቅራቸውን እየተገላለጹና እየተሳሳሙ ነበረ። ነገር ግን ድንገት የፍቅር እናት ስትመጣ ክፉኛ ተገጣጥመዋል። እነሱም ተደናግጠው፣ በተለይ አደይ ደግሞ ክፉኛ እየተርበተበተች ነው። ለማንኛውም ግን እታለም ምን ይሰማት ይሆን? በሚቀጥለው ክፍልስ አደይና ዴቭ ፍቅረኛ ሞች መሆናቸውን በግልጽ ይነገራቸዋል። ለማንኛውም ግን ዛሬ ላይ ሪታ ይህን ነገር በግልጽ መናገር አለብኝ ዴቭም ቢሆን አደይን ተከትሎ ልውጣ ማለቷ አይቀርምና በዚህ ምክንያት ቤታችን ውስጥ ችግር ይፈጠራል በማለት ለፍቅርናትም ነግራታለች። የፍቅርናትም ከዚህ በኋላ በጉዳዩ ሳንነጋገርበትና ና በግልጽ ሳናወራ እዚች ቤት አንድም ሰው አይወጣም በማለት እየተናገሩ ነበር። እንግዲህ ዛሬ ላይ ግን ሪታ እየተናገረችው ነገር ዴንና ዴቭን እጅ ከፈንጅ ይይዛቸዋለች። ሆኖም ምን ሊፈጠር ይችላል በሚቀጥለው ክፍል አብረን የምናው ይሆናል። ለዛሬ ሰራተኛዋ አደይ ክፍል 122 ይህንን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ድረስ ለቻናሌ አዲስ የሆናችሁ ላይክ፣ ሼር ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በአክብሮት ጋበዝኳችሁ። ባይ ባይ።